እኔ አይደለሁ ሞይ የተበደልኩት ከፍቶኝ ሳድር አልችል ሲለኝ ልቤ ተከታይ ሆኖሽ ወጥቶ ሲኖር ልብሽን ቤትሽን ገላዬ ዋንለየው ሁሉን ልምጣት ትከልክኝ ያለ ልብ ሰውም ሰው አይሆን ለፍቅር አንቺ ዘበናዬ ጣል ጣል ረግሽው አይከብደሽ የኔው ጉዳዬ አሄሄ ለመውደድ ጊዜ ሚለሾዬ ለፍቅር ነበር መቸገሬ አንቺን አንቺን እያልኩ ስጭነቅ ሳስ ማደሬ። አሄሄ ምነው ትላንት ወደዚህ ዛሬ የመጀመሪያ ኦዲሽን ላይ ነበር የተገናኘነው እኮ የዛን ጊዜ እንደ ምን አላ ኳኋላ ያልነበር መጨረሻ እኔ ያው ፊት ለፊት ወንበር ከዛ በኋላ ገብቼ ከዛ ልክ እንደዚህ ነው ያስባልቀኝ። ይህ ልጅ ምናንስክል ስያ ምድ ያልፋሉ፣ ወደዚህ ዙር ያልፋሉ ማለት ወደ ውድድሮ ያልፋሉ። ከሰብኳቸው መሀል አንዱ አንተ ነበር፣ እንዳልኩትም አልፈሀል። እኔ በሆነ አጋጣሚዎች ባልወዳደረም ምዕራፍ እንደውም በጣም ነበር የገረመኝ ግሩፕ ላይ ምናምን ፈለኩ ማለት እህ የዛን ቀን ከነበሩት ልጆች በጣም ያስደመመኝ ያንተ ድምፅ ነበር፣ እና ዩቬልም ነበረች ነበረች ከዛ በኋላ ምናምን ማለት አዝንክ ደስታ ያ ያለፍነው ጊዜ በሳቅ በጨዋታ የሰራነው ሁሉ ሲቀርብ ትዝታ መንስመን ይሆን የማታ የማታ

እንዳለፍኩ ነገረ እንዴት ነበረ ታውቃለህ? እኔ ይሆናላ በቃ አንዳንድ ሰዎች ጋር ደግሞ እንደዚህ ከአስር ውስጥ ከገቡት ጋር እየደወልኩኝ ነበር። አሁን ስማቸውን አልጠራም ብቻ እና ኧረ በደንብ ነው ቦታ ያደርግ በለው እንደዚህ ድረስ ምናምን ና ተስፋ ቆረ አይ በቃ ምናባት ይህም ቢሆን ችግር የለም ያላደለ ሌላ እንትኖችን እንትንላለኝ በቃ ጀስቴን ነገር አለፌ ሌላ ነገር እሰራለሁ ነገር አልኩኝ በቃ ሙሉ እዛ ጋር ተስፋ ያለቀ በቃ ልክ ፋናም ይመጣሉ የተባለ ቀን አለ እኔ አይደለም አላውቅም። ጓደኛ ያውቃል በቃ እንዳለ አለ ጓደኞቼ እንዴት ቤት በኩል እንዳገኘኋቸው አለ እነሱ ያውቃሉ። እና ምሳ ቤት አለ እባክህን፣ ዛሬ እንግዲህ ይመጣል ተብሎ ነፍ ተሰርቷል። ና አምና አልኩትኝ ገብ ጃኬቴን ደግሞ እኮ ከውጭ እየተሰጠውን ይያስ ውይ አንተ በዚህ በኩል አልደረቀም። እናም አገላብጬ ዞር ስል ካሜራ እዛ ጋር ከዋልኩኝ በቃ ገባሁ ማለት ከዛ ገባ ስል አላቆም ካሜራ እንዴ፣ ምንድን ነው? ከዛ ሆስፒታንሳ በቃ አልገባም። በቃ በተለይ ደግሞ ማዘር ደግሞ ያየችኝ ፈገግታ ራስ ደስ ያለኝ ብቻ ደስ ተመለሰሽ፣ መጣሽ ፐርፎርም ያደረኩው ዘፈን ውስጥ ያለማየሽ ሸት ስራ አልተለየሽኝ ብሎ በጣም በጣም በጣም በቃ በናፍቆት ፍላጎት አልተለየሽኝ እንዲው እንደ ዘበት አጥቼሽ አላውቅ በናፍቆት ፍላጎት እያሰላሰልኩሽ ከንፈሬን ሳኝከው ነበረችኝ ማለት መንፈሴን አውክ የሰቀቀን ወንጪፍ የመለየት መርዳ የዛን ቀን የጨመርከው ምን አለበት ብጨርሰው። አንተስ እንዴት ነው ካዲያ አሁን በዚህ አሸና ከመጀመሪያው ን ከመጀመሪያው ከዙር መጀመሪያ ገና ሲገባ በቃ ይሄን ዙር እንዴት ነበር የምገፈው ምናምን ብለህ ነበር ያብ ዎእኔ ሁሌ እንዳልኩ ነው። ስመጣ ሁሌ ለራሴ የምነግረው ነገር አለ። ውድድር ላይ እያለሁ ብዙ የተፈጠሩ ነገሮች አሉ በራሴ ጉዳይ የመሰናበት ጫፍ እስከ መረስ ድረስ ማለት እንደዚያ ነገሮች ሁሉ በቃ ቻሌንጅ ናቸው። በቃ እዛ ጋር አንተ ፕሮግራም የተደረግ ሰው ቅጽበታዊ ነገር ሊቀይር ይችላል። የመሰናበትን አስከፊነት እዛ ቆሜ እስከ መጨረሻ ቆሜ ብዙ ሰዎች እሱ አሁንም እንደማልሰናበት ተስፋ አደርጋለሁ። እጥራለሁ፣ እሰራለሁ። ያ ነው የሚፈልገው ከኔ ማለት ነው አፊ ላይ

የልብስ ኩሽኩታ ያድርንበት ጎጆ ያሞቀን መኝታ ሐቄን ይግለጽልሻ የፍቅሬን እውነታ ውስጥ የፋይናል ነገር እንዴት ነው? እንዴት ነው? እስቲ እንዴት ነው ታዲያ? አሸናፊ የአሸናፊዎች አሸናፊ ያው በነበረበት ሙድ ነው የተለየ ዝግጅት ምንም የተረዳውት ነገር ውድድሩን ስታርት ሲል ነው በቃ ሁሉም ኮንሰንትሪት አድርጎ የሚመጣው ነው ያጠናው። እኔ ለኔ ዋጋ የለው። ያኔ ባይገርም አርባ አምሳ ሙዚቃዎች አጥንቼ ነበር። መጀመሪያ ግን አዲስ አጥንቼ የገባቸው ስራዎች ይበልጣሉ። እስኪ የነበር ያውጋ እስኪ አየው ይናገር፣ እስኪ የነበር ያውጋ እስኪ አየው ይናገር የጥንቴ ጠዋቱን የበፊቱን ነገር የጥንቴ ጠዋቱን የበፊቱን ነገር መጪውን ባላውቅም እንዳልናገርው እንዳልናገርው መቼም አይረሳኝ በፊቴ ነበረው በፊቴ ነበረው ያለፈውን እንጂ ልስማው ያልኩት ኔ ልስማው

አይጨክን እያለ ሰማይ በላ አንጀት የላላ ቢበቃኝ ባዘን ያከበርኩት ይሳካል ያሰብኩት ቀርቷ

ልርገፍ እንደ ጤዛሽ፣ ታሪክ ያድርገኝ ተወቃሽ፣ ለውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ስለ አገሬ። ሰላም ሰላም፣ ካሳሁን ዘውዱ ነኝ። ለደጋፊዎቼ ውጭ ማስተላለፍ የምፈልገው መልእክት በተቻለኝ አቅም ቆንጆ ቆንጆ ነገሮችን ይዤ መጥቼ እንደማስደስታችሁ ተስፋዋለኝ። አቅም የቻለውን ሁሉ አደርጋለሁ። የተለመደ ድጋፋችሁ ጓደኞቼ በመላ ኢትዮጵያ የምትገኙ አድናቂዎቼ በሙሉ ድጋፋችሁ እንዳይለየኝ ስል በታላቅ ትህትና እጠይቃለሁ። ወዬ፣ ደህና ነኝ። አንቺ እንዴት ነሽ? ውሎሽ አሪፍ ነበር? ደህና ነኝ። ውሎ አሪፍ ነበር ወይ? ትምህርት እንዴት ነው? ትምህርት እንዴት ነበር ዛሬ? ምን?